ክርስቶስ ተንሣ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜሰ ኮነ ፍስሐ ወሰላም። የተወደዳችሁና የተከበራችሁ ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያልን ይህንን ታላቅ በዓል ምክንያት በማድረግ የተለያዩ እንግዶችን ሊቃውንተ ቤተክርስቲያንን ጋብዘናል። እነዚህ ሊቃውንተ ቤተክርስቲያን የቅኔ ሊቃውንት፣ የቅኔ መምህራን ወይም ደግሞ የቅኔ ፈላስፎች ናቸው። እንግዲህ ከእነርሱ ጋር ቆይታ ይኖረናል። ከእነርሱ ጋር ቆይታ የሚኖረን በቅኔ ዘረፋ፣ እንደገናም ደግሞ ቅኔውን በመተርጎም በመተንተን፣ በማብራራት ላይ የተመሰረተ ይሆናል። በሁለቱም መምህራን የሚቀርቡልን ቅንያት በዓሉን የተመለከተ ትንሣኤን የሚያበስር በዓል ይሆናል ማለት ነው። እንግዲህ እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓሉ የሰላም የፍቅር የመከባበር ያድርግልን። እግዚአብሔር አምላካችን ሁላችንም ለዚህ ስላበቃን ክብርና ምስጋና ይግባው። እግዚአብሔር ይባርክልን፣ እግዚአብሔር ይቅድስልን። የተወደዳችሁና የተከበራችሁ ተመልካቾቻችን መርሃ ግብራችን ቀጥሏል። እንግዲህ በቀጥታ ወደ ቅኔ ዘረፋ ነው መጀመሪያ የምንሄደው። የቅኔውን የመጀመሪያውን ዘረፋ የሚያሰሙን መጋቤ ምስጢር ፍሬው አሰጌ የደብረ ምጥማቅ ሰዓሊተ ምሕረት ቅድስት ማርያም ካቴድራል የቅኔ መምህርና ሰባኪ ወንጌል ናቸው። እንግዲህ ያው ሁላችሁም እንደምታውቋቸው ሁለቱም መምህራን ከዋክብት ናቸው በየ አውደ ምሕረቱ በየዝግጅቱ በቤተ ክርስቲያን ዝግጅት ማለት ነው። ቅንያትን በማበርከት በጣም ዝናን ያተረፉ ወጣት ተተኪ የቅኔ መምህራን ናቸው። እንግዲህ በቅዱስ መጽሐፍም ህየንታ በውኪ ተወልዱ ለኪ ደቂቅ ስለ አባቶችሽ ወይም ደግሞ በአባቶችሽ ፈንታ ልጆች ተወለዱልሽ ብሎ ነቢዩ ዳዊት እንደተናገረው አባቶቻችንን ጥንታውያን ሊቃውንትን የቅኔ ሊቃውንትን የተኩ የዘመናችን እንቁ የሆኑ የቅኔ መምህራን ናቸው። እንግዲህ ከነሱ ጋር እንቆያለን። እንግዲህ በቅኔ ማዕበል ወይም ደግሞ ባህር ላይ የምንንሳፈፍ ይሆናል ማለት ነው። እንግዲህ ወደ መጋቤ ምስጢር ነው የሚሄደው። መጋቤ ምስጢር እንግዲህ በመጀመሪያ ይህንን ታላቅ ፕሮግራም በዚህ በሱዳያችን ለማቅረብ የቅኔን ሙያ ለምእመናን ለማሰማት እዚህ ድረስ ስለመጡ ጥሪያችንን ስላከበሩ በቅድስት ቤተክርስቲያን ስም ምስጋናችንን እናቀርባለን። እንግዲህ የመጀመሪያው ቅኔ ወደ እርሰዎ ነው የምወስደው። በመርሃ ግብራችን መሠረት ከጉባኤ ቃና ጀምሮ እስከ መወድስ ድረስ ያሉትን የቅኔ መዋቅሮች፣ እነርሱን በመጀመሪያ የዘረፋውን ሂደት እንዲያሰሙን እንፈልጋለን እና ቀጥታ እንግዲህ ወደ እርስዎ መተናል። እሺ፣ አመሰግናለሁ እንግዲህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮ መሠረት ቅኔ ከጉባኤ ቃና ይጀምራል ባለቅኔው የሚጀምርበት የራሱ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የቅኔ ስርዓት አለ ቅኔ ሞራል ይፈልጋል ቅኔ የራሱ የሆነ የንባብ ስልት አለው እንግዲህ ቅኔ ከቅኔ አመጣጡ እንኳን ብንወስድ ተቀነ ተገዛ አስገዛ ቅኔ ማለት ለእግዚአብሔር የምናቀርበው ምስጋና ወይም ደግሞ በመዝሙረ ዳዊት እንዳለው እንደተነገረው ሰብሕዎ ለእግዚአብሔር ስብሐተ ሐዲሰ እግዚአብሔርን በአዲስ ምስጋና፣ በአዲስ ድርሰት፣ በአዲስ የቋንቋ ስልት የማመስገኛ ስልት አመስግኑት ተብሎ እንደተነገረ ቅኔ የሚመደበው እንግዲህ እግዚአብሔርን በአዲስ ምስጋና ማመስገን ነው። ቅኔ ለነገሥታቱም ለሽማምንቱም ለአምላካችን ለእግዚአብሔር በተለየ ሁኔታ ይቀርባል። ቅኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሶትን ሀሳብን፣ ፍልስፍና፣ ጥበብን ቤተ ክርስቲያን ያላትን ባሕረ ጥበባት የሆነችው ቤተ ክርስቲያንን የሚገልጥ ነው ቅኔ። ያላትን ጥበብ፣ ያላትን ስልት፣ ያላትን ሁለንተናዊ የጥበብ ስልት የሚያሰማ የሚያስረዳ ነው ቅኔ። እንግዲህ በቅኔ ውስጥ ሙግት፣ ሀሳብ፣ ፍልስፍና፣ ምስጋና እንደገና ደግሞ የተለያየ ትምህርቶች ይሰጣሉ። እንደዚያ በእንደዚህ አይነት መልኩ ነው ቅኔ የሚቃኘው በዚህ መሰረት ነው ቅኔ የሚነገረው ማለት ነው። ዋናውና መሰረቱ ግን ከእግዚአብሔር ጋር ይያያዛል። እንደው ጠቅለል አድርገን ስንናገር ቅኔ ምንድን ነው ተብሎ ሲል የምድራዊ ሕይወት ከጨረስን በኋላ ቅኔ ለእግዚአብሔርና ለእግዚአብሔር የሚሰጥ የማመስገኛ መንገድ ነው። ይኸውም የማመስገኛ መንገድ የምንለው በአዲስ ሀሳብ፣ በአዲስ የንባብ ስልት፣ በአዲስ ቅኔ እግዚአብሔርን ማመስገን። ስለዚህ ቅኔ ማለት ምስጋና ነው። ቅኔ ማለት የምስጋና መንገድም ነው ይህንን ነው። የጥበብ መንገድ ነው። ስለዚህ ጥበበኛው የሆነውን አምላክ እግዚአብሔርን በጥበብ በተሞላበት ወይም በጥበብ ቅኔ በጥበብ በቅኔ ማመስገን ማለት ነው። ስለዚህ እሱን ጉባኤ ቃና፣ ዛምላኬ ሚበዝ፣ ዋዜማ ስላሴ፣ ዘይዜ መወድስ ተብሎ ጣነ ሞገርም ክብሬቲም ተብሎ ይመሰገናል። የእነዚህ ቤቶች አሉት እንግዲህ ቃልየ አጽምዕ እግዚኦ ወለቡ ጽራሕ የኢትዮጵያ ንግሥት

እሺ እናመሰግናለን፣ መጋቤ ምሥጢር። እንግዲህ በመጀመሪያ ላይ ስለ ቅኔ ሁኔታ የቅኔን አዲስ ወይም ደግሞ ቅኔ ትልቅ የምስጋና ክፍል መሆኑን አስረድተውናል። ያው ቅኔ እንደሚታወቀው ለመገሰጽም፣ ቅድም እንደገለጹት፣ ለማመልከቻም ለብዙ ነገር ስለሚሆን ይሄ ደግሞ ለታላቁን በዓል የትንሣኤን በዓል ምክንያት በማድረግ የሚቀርብ ስለሆነ ያው ስንዴውን ብቻ ነው የምናቀርበውና ይሄ ነው። ሌላው በጣም ነው የምናመሰግነው። እንግዲህ ብዙ ጊዜ ያው በየመድረኩ ነው አብዛኛውን ቅኔ ስትዘርፉ ስትዘሩ የኖራችሁትና ያ ስሜት በዚች ፍሬም ውስጥ በመገደቡ ይቅርታ እንጠይቃለን። በልባችን እያጨበጨብን እየተደሰትን ነው ያለ ነው። በጣም እናመሰግናለን። ወደ መምህር ምስራቅ ነው የምንሄደው። እንግዲህ የኔታ ደግሞ ልክ መምህር መጋቤ ምሥጢር እንደገለጹት እንደ መግቢያም እንደው የቅኔንም ሁኔታ እርስዎን ተጨማሪ ካለሁት ከዛ ተነስተው በቀረበው ማሳሰቢያ መሠረት እርስዎን ደግሞ እንስማ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ክርስቶስ ተንስአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም የሚዝየስ ኳነ ፍሥሓ ወሰላም። በቅድስት ሀገር ኢትዮጵያና በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ከዚህ በመቀጠል ብርሃነ ትንሣኤውን በተመለከተ እጅግ በጣም ተወዳጅ እና ረቂቅ የሆነ ቅኔ እዘርፋለሁ። ሁላችሁ በጽሙና ቅኔውን እንድትከታተሉ ስል አሳስባለሁ። አሁን ወደ ቅኔው ዘረፋ ይሄዳለሁ። ለከ ይደሉ እግዚኦ ስብሃት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም አማኑኤል ይብል እይሰይጥ ትንሣኤ ስጋ የዮናስ ዶርሆ እስመ ዶርሆ ቤቱ ለዮናስ ትንሣኤ በመንፈቀል የሊት አንቅሆ

እውነት ምንም ስቱዲዮ ቢሆንም በጣም የሚያስጨበጭብ ቅኔያት ነው እየሰማን ያለነው ከሁለቱም ሊቃውንት ማለት ነው። በጣም ነው የምናመሰግነው። ወደ መጋቤ ምስጢር ፍሬው ልንመለስ ነው። እንግዲህ እስካሁን ድረስ ያደረጓቸውን ቅኔያት ትርጉሙን ደግሞ ፍቹን ፈተው ሙያውን ለምን ይሄ ቅኔ እንደቀረበ የቅኔውን ምስጢር ደግሞ ፈታተው ይነግሩናል ማለት ነው። እንግዲህ መጋቤ ምስጢር ወደ እርስዎ ደግሞ እንመለስ። መወድሱን ብቻ ነው ምለው ፍታህ ሊተ እግዚኦ ወተበቀል በቀልየ እግዚአ ትንሣኤ አምላክ አምላከ ኩልነ

ይህን ይመስላል። ይቆይ። መልካም ነው። እንግዲህ ከጉባኤ ቃና ጀምሮ ደግሞ ፍቹን የቅኔውን ሁኔታ ምስጢሩን ምእመናንም ሁሉም እንዲሰሙት ይህን መርሃ ግብር የሚከታተሉ ሁሉ ምን እንዳሉ እንዲያውቁት ትርጉም ያስፈልገዋል። መልካም። እንግዲህ የመጀመሪያው ጉባኤ ቃና ኢትዮጵያ ወላድ ወላደ ትካዜ ትካዜ ድህነት ኪለኪ ማይዜኑ ወትንሳኤ ኪ ማይዜ ይላል። ዛሬ የምናከብረው ዛሬ ያለንበት ትንሣኤ ነው። እውነት ልሁላችሁንም እንኳን ለትንሣኤ በዓል አደረሳችሁ፣ ለትንሣኤ ለብርሃነ ትንሣኤው አደረሳችሁ እያልኩ በዚህ በትንሣኤ በክርስቶስ ትንሣኤ የእኛም የሁላችንም የኦርቶዶክሳውያን፣ የኢትዮጵያውያን፣ የሀገሪቷ፣ የቤተ ክርስቲያኒቷ ትንሣኤ ስለሆነ ይህን ትንሣኤ በህሊናም በሥጋም እንዘክረዋለን። የክርስቶስ ትንሣኤ እኛ ትንሣኤያችን ነው። የክርስቶስ ትንሣኤ ለኦርቶዶክሳውያን ትንሣኤ ነው። ክርስቶስ መነሳቱ ሁልጊዜም እኛ ኦርቶዶክሳውያን በኩረ ትንሣኤ ለሆነን አምላካችን በኩራችን የሆነውን ክርስቶስን በመምሰል በትንሣኤ ዘጉባኤ እንነሳለን። እንግዲህ ሰምና ወርቅ አለው ቅኔ። እንግዲህ ለሰሙ መቼ ነው የምትነሸው? አንድ ሰው ተቀምጦ ከሆነ አንድ እህታችን ወይም እናታችን ተቀምጣ ከሆነ መቼ ነው የምትነሺው? ታማ ከሆነ በተለይ መቼ ነው የምትነሺው? ሽባ ሆና ከሆነ አካል ጉዳተኛ ከሆነች አንቺ እህታችን ወይም እናታችን መቼ ነው የምትነሽው ብለን እንጠይቃታለን። በአንድነት በፍቅር በመተባበር ከዚህ በፊት እንደነበርሽው እንደ ቀድሞው ማንነትሽ መቼ ይሆን በትንሣኤ የምናይሽ አንደኛ ሆነሽ የምናይሽ ከፍ ብለሽ የምናይሽ ክርስቶስን መስለሽ የምናይሽ የሚል ነው። በዚህ የታተተው ሁለተኛው ዛምላኬዬ ነው። ዛምላኬው መድኃኔ ዓለም ወልደ ማርያም አምላክ ምሉአ በዞቴትና ለዛሃመት ቤተ ክርስቲያን ፍጡነ አድህና አምጣነ ገደፋ መሬተ በዛሃተ ደማ ሙስና ለዛሃመት ሀገረ ኩል ፍጡነ አድህና አንተ ምሉአ ብዙ ትትና ትትናን የተሞላ አለማትን የፈጠርክ የገዢዎች ገዢ የኃይለኞች አያል አምላክ የነገስታቱ ንጉስ ሆነህ የነበርከው የሆንከው አንተ አምላካችን እግዚአብሔር ሆይ የነገስታቱ ንጉስ የገዢዎች ገዢ ሆነ ሳለ ከፍ ያልክ የተከበርክ ከሁሉ መልእልተ ሁሉ ሆነ ሳለ አምላክ ፈጣሪ ሆነ ሳለ በትህትና በጠባብ ደረት በአጭር ቁመት ተወሰነ አዳምን ለማዳን ወደዚህ ዓለም መጣህ። በትህትና የተገለጥከው በመስቀል ላይ የተሰቀልከው በኋላም ሙስና መቃብርን አጥፍተህ የተነሳኸው አንተ የትንሣኤው በኩር በኩረ ትንሣኤ ትንሣያችን ክርስቶስ ሆይ አምላካችን የትህትናችን መሠረት አስተማሪ ክርስቶስ አምላካችን ሆይ መምህራችን ሆይ፣ ለዛህመት ቤተ ክርስቲያን ለዛህመት ሀገረ ኩለነ ፍጡን አድህና። ይችን የታመመችው ቤተ ክርስቲያንን ልክ አንተ እንደተነሳ አድናት፣ አንተ እንደተነሳ አንሳት። አንተ ሞትን ያንን ሙስና መቃብርን እንዳጠፋው፣ በዚህም በሀገራችን በኢትዮጵያ ያለውን ሙስና ወይም ደግሞ ጥፋት አጥፋልን። አድናት። ሀገራችን የኢትዮጵያን አድናት፣ ቤተ ክርስቲያንን አድናት። አምጣነ ገደፋ መሬተ ብዛሃ ተደማሙስና የደም ብዛቷ ጥፋት፣ መለያየት፣ መጣላት እሱ ለሞት አድርሷታልና ወደ እታች ጥሏታልና ከመቃብር በታች አድርጓታልና ይላል። ይሄ እንግዲህ አንድ ሰው ወድቆ ከሆነ ታሞ ከሆነ ሰሙ ታሞ ከሆነ አንድ ባለመድኃኒት ካላ ጥገባችን ላይ ያንን ባለመድኃኒት የወደቀችዋን እህታችን ወይም እናታችንን እንዲያድናት እንማጸናለን። እሱ ተነስቶ ከሆነ እሷ የወደቀች ከሆነች እንዲያነሳት ማንሳት የሚቻለውንና የሚችለውን ሰው እባክህ አንሳልን ብለን እንለምለዋለን። ዛሬ ደግሞ የትንሣያችን በኩር የትትናችን መሰረት የሆነውን አምላካችን እግዚአብሔርን አንድ ጥያቄ እየጠየቅነው ነው በቅኔ እሱ ምንድን ነው? እባክህ አንድነታችንን መልስልን አንድ አድርገን እያለ በቅኔው ያትታል ማለት ነው ቀጥሎ ዋዜማው ነው። ዋዜማ በከመነገሩን አበዊነ መንፈስ ቅዱስ ሶማይ ልደተ ስጋ ሰባኮ ነው፣ አባቶቻችን እንደነገሩን የስጋ ልደት ሁለት አይደለምን ይላል። በከመነገሩን አበዊነ መንፈስ ቅዱስ ሶማይ ልደተ ስጋ ሰባኮ ነው፣ በቅዱስ መጽሐፍ ተጽፎ እንደምናገኘው እንግዲህ፣ ቅድስት ቤተክርስቲያን እንደምታስተምረን፣ ቅዱስ መጽሐፍ እንደሚነግረን፣ በቤተክርስቲያን አስተምሮ ክሌ ልደት አለ ሁለት ልደት አለ የመጀመሪያው ልደት አንድ ሰው ወደዚህ ዓለም የሚመጣበት ማለትም ከእናትና ከአባቱ የሚወለድበት ልደት ሁለተኛው ከአብራከ መንፈስ ቅዱስ ከማህፀነ መንፈስ ቅዱስ ከማህፀነ ዮርዳኖስ ከአብራከ መንፈስ ቅዱስ የሚወለድበት ልደት ወይንም ደግሞ በክርስትና በጥምቀት ከእግዚአብሔር ጋር ልጅነትን የምናገኝበት ይሄ ልደት ይህንን ልደት ሲያስተምሩ ሊቃውንት አባቶቻችን ቅዱስ መጽሐፍ እንደሚነግረን ሁለት ልደት አለን ብለን እናምናለን። አሁን ደግሞ ባለቅኔው የሚጠይቀው ቅኔው የሚጠይቀው ደግሞ ምንድን ነው? በከመነገሩን አበዊነ መንፈስ ቅዱስ ሆማይ ልደተ ስጋ ሰባኮ ነው። አባቶቻችን እንደነገሩን መጽሐፍ እንዳስተማረን ልደት ከመንፈስ ቅዱስና ከውሃ አይደለም። ምን ይለናል? ከመንፈስ ቅዱስና ከውሃ ወይም ደግሞ ከእናትና ከአባት አይደለም። ምን ልደት ሁለት አይደለምን ይላል። ምክንያቱም ሳሌሳይ አምጣነ ተወልደ በዛት ዘመኑ በዚች ዘመን ለሶስተኛ ጊዜ ተወልዷልና ማን በኩረ ትንሣኤ አምላክ እንተ የአቢ ስልጣኑ ስልጣኑ ከፍ ያለ የሀያላን ሀያል የሆነው የትንሣኤው አለቃ ኢየሱስ ክርስቶስ ሶስተኛ ልደት ተወልዷልና። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በትንሣኤ ይህ ትንሣኤ እሱ ተነስቶ እኛን ማስነሳቱን ለመናገር ነው። እንዳስነሳን እኛን እንደሚያስነሳን በኩረ ትንሣኤ እንደሆነ ለመናገር ሳልሳይ ሶስተኛ ተወልዷልና ይላል። በሐዋርያ ቅድመ ሐዋርያት ላይ ካን ለያምኑ አሚነ ዘል አምላክ ልመክኑ። ይህ ልመክኑ አምላክ ሃይማኖትን የሚያምኑ በሐዋርያት ፊት ክርስቶስ ሶስተኛ ተወለደ በትንሣኤ ሶስት ለሶስተኛ ጊዜ ከፍ አለ፣ ክብሩን ገለጠ ማለት ነው። ቀጥሎ መወድሱ ነው መወድሱ ኦ አምላክ እግዚአብሔር አብሄር ዘኩሎ ትቀድስ በኢትዮጵያ ሀገረ ባይስ በሀገራችን ኢትዮጵያ ሁሉን የምትቀድስ ብዝናብ አብቀለ በፀሐይ አብስለ የምትመግብ አምላካችን፣ ፈጣሪያችን፣ አለኝታችን እግዚአብሔር ሆይ ለሲኖዶሳዊት ቤትከ ዘኩለንታ ለሲኖዶሳዊት ቤተከ ምስትግቧዓ ሁሉ አልባስ የብዙዎች መሰብሰቢያ የሆነችው ሲኖዶሳዊት ቤተክርስቲያናችን ቤተክርስቲያናችን ቤትህን ምንተኑ መማኤዝ የመያመዘብራ እያንቀለቅላ ጸላይ ነፋስ ጠላት ነፋስ መቼም ሊያናውጣት አይችልም። በቅዱስ መጽሐፍ እንደተነገረው መቼም ጠላት ነፋስ ሊያናውጣት ሊያፈርሳት ሊያነቃንቃት አይችልም። አምጣነት ሐንፀ ኩለንታሃ ሲኖዶሳዊት ቤትከ በመሠረተ ጽድቅ ሐዲስ ይቺ ሲኖዶሳዊት ቤትህ በሀዲስ መሰረት በአለት ላይ ተሰርታለችና ምንም የሚያናውጣት ነገር የለም ይላል። አንተ ሂ አምላክነ ክርስቶስ ሄ አምላክነ ቀዳስ የስጋው ነብስ አንተስ ነብስና ስጋን የምትቀድስ አምላካችን ክርስቶስ ሆይ፣ ቀድሰነ ቀድሶ ተለዘተጋባይነ በተስላስ በዚህ ፀውኦ ስመ አብ ወልዶ በስመ ቅዱስ መንፈስ በአብና በወልድ በመንፈስ ቅዱስ ስም በዚህ አዳራሽ ለተሰበሰብነው ለእኛ ለሁላው፣ እኛን ሁላችንም የተሰበሰብነው እኛን ቀድሰን፣ ነቀድሶተ ባክ ቀድሰን ባክ አንጻን አስመ አንተ ታነጽ አንተ ትቀድስ አንተ ታነፃለህና አንተም ትቀድሳለህና ይላል። እንግዲህ ሰምና ወርቁ ሰምና ወርቁ ሰሙ፣ እንግዲህ አንድ ሰው የሚያነፃ የሚቀድስ ከሆነ ቀድሰን፣ ምክንያቱም አንተ ማንጻት መቀደስ ትችላለህ ብለን የሚቀድሰውን አምላካችን እንጠይቃለን። ሌላው ምንድን ነው? አምላክ እግዚአብሔር ዘኩሎ ትቄድስ በኢትዮጵያ ሀገረ ባይ ስለ ሲኖዶሳዊት ቤተከ ምስትግቦ አኩሉ አልባስ ምንተኑ መያ መዘብራ እየገፈታ ጸላይ ነፋስ። ይቺ አንተ አምላካችን አንተ ጌታችን፣ ሁሉን የምትቀድስ አምላካችን እግዚአብሔር ሆይ ቤተ ክርስቲያን ሲኖዶሳዊት ቤትህን ማንም ሊያናውጣት ሊያንቀለቅላት አይችልም፣ ሊያናውጣት ሊያፈርሳት ሊነቀንቃት አይችልም። ጸላኤ ነፋስ አያናውጣትም አያነቃንቃትም፣ ይላል ምክንያቱም በሀዲስ መሰረት ላይ ተሰርታለችና ይላል። እንግዲህ አንድ ቤት በሀዲስ መሰረት ላይ የተሰራ እንደሆነ መሰረቱ ጽኑ የሆነ እንደሆነ ምንም ነፋስ ቢመጣ ማይበል ቢመጣ መናወጽ ንውጽውጽታ ቢሆን ያንም ቤት ሊያፈርሰው ሊያነቀንቀው አይችልም። ምክንያቱም መሰረቱ ጽኑ ስለሆነ፣ ዛሬ ደግሞ የእኛን ቤተክርስቲያን አማናዊት ቅድስት ርትይት ንጽህት የሆነችው ቤተ ክርስቲያንን የሚያናውጣት የሚያንቀለቅላት የሚገፈትራት የሚያነቃንቃት ኃይል አይኖርም። ምክንያቱም ቤተ ክርስቲያናችን በኩረ ትንሣኤ በሆነው በትንሣኤው አለቃ፣ በሰላሙ አለቃ፣ በክርስቶስ መሰረት ላይ እየተሰራች ስለሆነች መሰረቷ ክርስቶስ፣ ጉልላቷ እሱ ስለሆነ የሚያነቃንቃት የለም። ስለዚህ የሚያነቃንቃት ስለሌለ ቤተ ክርስቲያንን አንተ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ቤተ ክርስቲያንን የሚያነዋውጣት ስለሌለ አንተው እንዳልክ በአለት ላይ የተሰራቸው ቤተ ክርስቲያንን የሚያነዋውጣት የለም ይላል። ስለዚህ ቤተ ክርስቲያንን የሚያነዋውጣት ነገር እንደሌለ በዚህ በቅኔው ላይ ያስረዳል። በጣም እናመሰግናለን መጋቤ ምስቴር ፍሬው እጅግ በጣም ግልጽ በሆነ አነጋገር በቅድስት ቤተክርስቲያናችን እንደናንተ ያሉትን አንደበተ ርቱዕ የሆኑ መምህራንን ሞገሰ ቃሉ ወሳይሳፉ የአንደበት ቅልጥፍና ይሄ ደግሞ ለዚህ ለአዲሱ ትውልድ በጣም የሚጠቅም እና ሁሉም እንዲረዳው የሚያደርግ ትንታኔ እንግዲህ ይሄ በአውደ ምሕረትም ቤተክርስቲያንን ምእመናን ስለምታገለግሉ በዚያ በኩል ያገኛችሁት ሀብት ያገኛችሁት ልምምድ መሆኑን ነው የምንመለከተውና በተለይ አፈታቱ ላይ በጣም ግልጽ የሆነ ትምህርት ጭምር ነው ያስተላልፉልን። በጣም እናመሰግናለን። የተወደዳችሁና የተከበራችሁ ተመልካቾቻችን ከሁለቱ ሊቃውንተ ቤተክርስቲያን ወይም ደግሞ የቅኔ መምህራን ከመጋቤ ምስጢር ፍሬው እንደዚሁም ደግሞ ከመምህር ምስራቅ ጋር የነበረን መርሃ ግብር ይህንን ይመስላል። እንግዲህ እናንተም ይህንን መርሃ ግብራችንን ስትከታተሉ ቆይታችኋል። ይህንን መርሃ ግብር ስለተከታተላችሁ ምስጋናችንን እያቀረብን እኛ በዚህ እንሰናበታለን። ቀሪ የቴሌቪዥን መርሃ ግብራችንን እንድትከታተሉ እንጋብዛለን። እኛ ደግሞ በዚህ ዝግጅታችንን እንቋጫለን። መልካም በዓል። በዓሉ የሰላም የፍቅር፣ የበረከት እንዲሆንላችሁ እንመኛለን።